ዋው ደስ ይላል እንግዲህ ድራማው ተጠናቀቀ ማለት ነው እግዚአብሔር ይመስገን ሌላ ምን እንላለን እንግዲህ የኑሩታና የአብርሽ ድራማ ተጠናቋል ማለት ነው አንዳንዴ ያው በህይወታችሁ ውስጥ ለመልካም ያላችሁትን ይሁን ሰው ለማስቀናት የምታደርጉት ነገር ይሁን ያንን ሰው ይጎዳል። ግን በሰዓቱ ሁለቱም ተጎድተዋል፣ በሰዓቱ ሁለቱም ተበሳጭተዋል። ግን ሆኖም ቀረ፣ ዋናው ሰላም መፈጠሩ ነው። እግዚአብሔር ይመስገን እንግዲህ ሁለቱም ሰላማቸውን ፈጥረዋል ማለት ነው። ስለዚህ እንዲያውም አንዷ የማደም ቅመም ምን ስትል ሰማሁት መሰላችሁ? አመት ከሶስት ወር ነው የሰራሁት የሶስት ወር ደማዝ ነው ምንድን ነው? ብቻ ነው እንጂ ሌላው ለነሱ ነው መስዋዕትነት ሳደርጌ ነበር እያለሽ፣ እንግዲህ ከማዳም ቅማሙ ሁሉ አዘኔታ እየመጣ ነበር ማለት ነው። እንደዚህ ያለ ሰው እንደሆነም ባገናኛችሁ የሚረዳ ማለት ነው። እና አንዳንዴ ለካ ሰው ወዶ ይስቅምና ብቻ እስኪ እንዲያው ሀገር ያላችሁ ቶች እንግዲህ ይዋሃቱን ሁሉም የሚኖረው የራሱን ህይወት ላይፍ ነው። የራሽን ህይወታት ኖር ይመስለሻል? ማርያምንም የሶስት ወር ብቻ ነው። ከአመት ከሶስት ወር ከሰራሁት እነሱ እንዳይናገሩ ቢራሩ ታዬ ብዬ እኔ ሩታዬን በጣም ነው የምወዳት። መስዋዕትነት ከፍዬ ተጣዱብኝ፣ ረገጥኳቸው። ቤት ትልላችሁ